አብይ ዘግዝትነ ቅድስት ድንግል ማርያም ወላዲት አምላክ አንድ አምላክ በሆነ በአብ በወል በመንፈስ ቅዱስ ስም ሰኔ ሃያ አንድ በዚህች ዕለት የአዳምና የዘሩ የድህነት የተደረገባት አምላክን የወለደች እመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይህችውም ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ሴቶች በቀር ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም እናንሰራም። ነገር ግን የምንሰራውን እስከሚያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ የጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። እንዲህም አዘዟቸው። በሱባኤውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ በየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው እንዲህም ብሎ ነገራቸው፤ ይቺ ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ንዋየ ቅድሳቷን አልባሳቷንና መሰዊያዋን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱም ማዕዘን አለሙት አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ የሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች ሶስት ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ስርዓት ያከናውኑ ዘንድ ለሕዝቡም ስጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ስጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ አዘዟቸው። ይኸውም በሰኔ ወር ሃያ አንድ ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አድረገ። ከዚያችም ቀን ጀምሮ አባቶቻችን አዋሪያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳሪያው ሊቀጳጳሳት በባስሌዎት ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለ ጸጋ ዘን ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስሊዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑም በድንገት ወድቆም ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና እንቁ ጋራ ወደ ቅዱስ ባስሊዮስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስሊዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስሊዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመጸኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተልሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ አንዲቱ በግራ ሁና የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስሌዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ፣ ያንንም ሰሌዳ አገኘ። ወደዚያች ቤተ ክርስቲያንም በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት ሁለት ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስሌዮስም እነዚያን ምሰሶዎች አመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸው እንደ መሰሰ፣ እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች ውሃ ምንጫ ፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በሃያ አንድ ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስሌዮስም ወደ እርሷ አቅርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስሌዮስም ታላላቅ ሶስት ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅሪልሽ እንደሆነ አላት። በዚያም ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት፣ እርሷ የረከሰ ስትሆን ወደ ቤተ ክርስቲያን መግባት እንደፍራለችና እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣት ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን በረከቷም ከኛ ጋራ ይኑር ለዘላለሙ አሜን። ሰላም ለቤትኪ እንተቀደሳ በደሙ ማርያም ወልድኪ ዘመንበር በአርያም ዘመን ክርባርያሙ በእንቲያነ በልዮ ሳል የተምረት እሙ ኢታማስን ግብረ እዴ ከንተ ለሃኮ ቀዲሞ ቦኑ ለከንቱ ኬንያ ይጻሙ ሰላም ለማርያም ሰበ ፍቅረ ሰብ አንበራ አገበራ በዛቲለ ሰብ አስተብቋ አቶ በሊት ወስጥራ መሃል ላቲ እግዚአብሔር በኩራ ከመያድኖ እምነ ኩሉ መከራ ለለፀው ስማ ወገብሩ ተስካራ። ዳግመኛም በስጭቀን ቀን ከምስር አገር ቅዱስ ጢሞቴዎስ በሰማይትነት ሞተ። ይህም ቅዱስ አስቀድሞ ከንዴናው ገዥ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነግሶ ተነስቶ የንጉሱን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የካህዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛ ሙለመናው እስቲ ደቅ እንዲ ደቁሱ ታዘዘ። እርሱም የህያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ወይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩ ልኮ ከስቃዩ አድኖ ጤነኛ አደረገ። ወደ መኮንንም ቀርቦ ከህያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜ ይዞ ጽኑ ስቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለምንም ጉዳት አስነስቶ ጤነኛ አደረገ። ወደ መኮንኑም ተመልሶ ከያው እግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ፈር ብሎ ጮ። ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ ህዝብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማይትነት ሞቱ። መኮንኑን ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማይት አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ማይከለጉባ አንዘዜነወን እንበለ ክርስቶስ አምላክ ከማይህ አለወ ለትእዛዘ ንጉስ እዝኖ ሶባ ይጸለወ አብ ሰልዎ ውስተት የገነ እንዲዶሙ ሃወ እስከ ስጋሁ ከመማይ ምህወ። በዚችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀትን ተቀመቀ። እርሱም ዲቁና ሾመው፣ ደግሞም ቅስናን ሾመው። የቤተ ክርስቲያንንም ትምህርትና ሕግ ጠንቅቆ ተማረ። አባም ሜልዮስም ባረፈ ጊዜ ይህን አባት መርጠው በእስክንድሪያ ከተማ ሊቀ ጳጳስና ሾሙት። አስራ አንድ ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለከ ከላያዲያኖስ ልኩ ወለተውል ውስተው ልቆ አበው አርባ እንበይነ ሁረት ከ ሰናይ ምሁረተ ሰብ ጸገወን ጸገወከ ጥምቀተ ወሲመ ተክህነት በርት ሰሩ የጳጳስ ማርቆስ ብፁ በዝችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱም ከእኛ ጋር ትኑር ልዘላለሙ አሜን። ሰላም ለቶማስ ድረ ለብእሲ ታሄዋ በቤተ መያሲ እንተ ሀረድዋ ሶበተ ሰኣላ ትንግር ሃበ በጻት በነሶሳዋ ትቤሎ ምስሌ እንዛሎ ከነዋ ትስያለኒ ፎል ዘለ ከጼዋ በዝችም ዕለት ሜሮን የተገኘበት ነው። ዳግመኛም የስታፍን አጽም የተገኘበት ነው። በረከቱ ከእኛ ጋራ ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ ሀያ ሁለት በዚች ቀን የከበሩ ቅዱሳን ቆዝሞስና የድሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተ ክርስቲያናቸውም የከበረችበት ታምራታቸውም የተገለጠበት ነው። በዚችም ዕለት ለመነኮሳት መጀመሪያው ለሆነ ለከበረ እንጦንስ ረድእ የነበረው የዋህ ጳውሎስ አረፈ። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። በዚችም ዕለት የሰማይታት መርቆሬዎስ፣ ቶማስና፣ ፊልዮስ ፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከዘን ዴቴ መጽሐፈ እንተረሰይ ከእግዚኦ ጸዲቀ መበለት ውክፈ ብላቡ ለአንዘ ተርፈ ነቢያት ቅዱሳን

መምሪያ ለግዝእትነ ቅድስት ድንግል በክሌ ማርያም ወላይት አምላክ ጸሎታ ወበረከታው ምራ ተፍቅሮ ወልዳ ያሉም ስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። ልመናዋ አከብሯ በኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። ሽሬ በምትባል አገር በተከዝ የማዶ ደብረ ማርያም የምትባል አንዲት ቤተክርስቲያን ነበረች። በወርሃ ሰኔ በሃያ አንድ ቀን ብዙ ህዝብ የእመቤታችን የእረፍቷን በዓል ለማክበር የመምህራን ባያ ፊቅጦራ አባ ቶማስና መታሰቢያቸውን ለማድረግ ይሰበሰቡ ነበር። እግዚአብሔርን የሚፈራ እመቤታችን በፍጹም ልቡናው የሚወድ አንድ ካህን በዚያ ደብር ይኖር ነበር። መጻሕፍትን ማንበብን የሚያበዛና ስራውም ደግ የሆነ ነበር። ካህና ሰዓት በየፈቃዳቸው እንደሚያገለግሉ የክህነት ስራ ለመስራት ይህች ቀን ሰሞኑ ነበረች። የዚህ ካህን ስሙ አስከናፍር ይባል ነበር። እሱ ራሱ አስከናፍር በዚች ቀን በደገኛው በዓል በቤተ ክርስቲያን ውስጥ ስለ ስጋ ወደሙ ስርዓት ከቅዳሴ አነጋገርና መጻሕፍት ከማንበቤ እውቀት ስላነሰኝ አዝኜ ሳለው አንደ በታቸው። የተሳለ መጻሕፍትን የሚያውቁ ብዙ ካህናት ሳሉ በዚያ በደገኛ በዓል እንቀድስ ዘንድ በልቡናዬ ለእኔ ዛሬ ሳይገባኝም አልሁ አለ። የምስጋና ቃልና የአንደበት አነጋገር የሚሰሙ ይንቁኛል ይዘባበቱብኛልና። እኔ ይህንን ሳወጣ ሳወርድ መቤታችን ፈጥና ወደ እኔ መጥታ ወዳጅ ሆይ ዛሬ በቁርባን ላይ ስለሚሆነው ቅዳሴ ስርዓት ለምን ታዝናለህ አለችው። አንተ አንደበታቸው የተሳሉ መጻሕፍትን የሚያውቁ ናቸው ያልቸው እሊህ ግን አልወደድኩላቸውም። ወዳጀ ሆይ እያንተን ግን ስለ ህሊና ጥራትና ስለ ቅንነት፣ ስለ ትህትና እኔም ልጀም ወደን ልጀም ይህን ብለ አምላክን የወለደች በድንጋሌ ስጋ በድንጋሌስ የጸናች ክብር ትመቤታችን ባረከችኝ አለ። የቁርባን ቅዳሴ ከተጨረሰ በኋላ ከዲያቆናትና ቀሳውስጥ ውስጥ ጋር በመቅደስ ውስጥ ጉራኬን ይባረክ ዘንድ ጀመረ። የተሰበሰቡትን ይባርካቸው ዘንድ ሁለተኛ ወደ አፋ ወጣ። እመቤታችንም በእርሱ እጅ የተአምራትን ኃይል ያደረገች፣ በእጁ መባረክ የተፈወሱ በሽተኞች ብዙ ናቸው። በንጹሀት እጆቹ ያቆረባቸው ሁሉ በመንግስተ ሰማያት ወገኖቹ የሆኑ ዘንድ ሁለተኛ ቃል ኪዳን ሰጠው። ይህ ሁሉ የተደረገው አምላክም በወለደች በድንጋሌ ስጋ በድንጋለን ሲተጸናች ክብርት እመቤታችን ፍቅር ብዛት ነው። ልመናዋ ክብሯ ለዘላለም በሆነ ሲደርብን አሜን።